ሰንፉ አይንካሺ ደግ ደግ ሽን እንስማ የኛን ባህር ዳር ቆንጆች ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋን እንዲጠጣ ባህር ዳር ቆንጆች ከተማ እንኳን ገባችሁ ብለሽ ልኡክ እንግዳች ሲመጣ እንኳን ቆየሽ እያለች የፍቅርሽን ጽዋን ቢጠጣ። በተለያየ ጊዜ ማህበራት ተደራጅተው የቤት መስሪያ ቦታ ለነዋሪዎቹ ተላልፏል። ከተለዩ የመልከ ማስተዳደር ችግሩ አንዱ የቤት ችግር ነው። ስራውን ሊያሳልጡ የሚችሉ ክፍተቶች ሊዘጉ የሚችሉ አሰራሮችን ዘርግተን ወደ ትግባር አገብተናል። የመጀመሪያው እዚህ በፊት የነበረው ችግሩ አብዛኛው ስራ ማንዋል ነው። በተለይ ከመስፈርት አንጻር ምን ምን ነበሩ? ለምሳሌ አንደኛው አቢዩዝ ያደረገው የከተማ አስተዳደሩን የህብረት ስራ ማህበራት የመሬት አቅርቦቱን በጣም እና የማደራጃ ስራውን ካበላሹት አንዱ የመታወቂያ ሲስተማችን ነው። የባለፎችን ክፍተት የሚፈጠር አመራርና ባለሙያ በተቋሙ አለን ወይ ብለን የገመገብ ነው። በመጀመሪያ በተቋም ደረጃ በጥራት እና አገልግሎቱ በትክክለኛው መድረስ ላለባቸው ሰዎች እንዲደርስ የሲስተሙ የመጀመሪያ አላማ ምንድ ነው? መመዝገብ ነው። የመጀመሪያው የማጥራት ስራ የሚሰራ ሲመዘገብ ነው። አብዛኛው ጩኸት የሚበረታው ከተቋሙ ነው። አብዛኛው የስነ ምግባር ችግር አለ ተብሎ የሚታሰበው ከተቋሙ ነው። ከተቋሙ ጀርባ ያሉ ብልሹ አሰራሮች ግን አይፈተሹም ነበር። የባሕር ዳር መታወቂያን ውስጥ ላይ ያለው ማህበረሰብ እስከ ስድስት መታወቂያ ይያዛል። ጤና ይስጥልኝ፣ እንዴት ሰነበታችሁ? የጣና ፈርጥ ፕሮግራም ተከታዮቻችን፣ ሳምንታዊ የጣና ፈርጥ ፕሮግራማችን ነው ከዚህ ሰዓት ጀምሮ ወደ እናንተ የሚደርሰው። የዛሬው ርዕሰ ጉዳያችን በባህር ዳር ከተማ በተለይም በተለያየ ጊዜ የቤት መስሪያ ቦታ ለነዋሪዎቹ ሲሰጥ ቆይቷል። በአሁኑም እንግዲህ በምዝገባ እያከናወነ ይገኛል። በዚህ የምዝገባ ሂደት ውስጥ ምን ምን ችግሮች ያጋጠሙ፣ ሲስተሙስ ወይም ደግሞ አሰራሩ እንዴት እየተከናወነ የሚለውን እንግዶችን እዚህ ስቱዲዮ ጋብዘን ቆይታ ልናደርግ ነው። እንግዶቼ አቶ አብርሃም ወርቁ የባህር ዳር ከተማ አስተዳደር ህብረት ስራ ማህበር ማስፋፊያ ጽህፈት ቤት ኃላፊ ናቸው። አቶ አዲሱ ዘለቀ በባህር ዳር ዩኒቨርሲቲ የሶፍትዌር ባለሙያ ናቸው። ከእነሱ ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ብርቱካን ታየ ዝግጅቱን አዘጋጅ ወደ እናንተ አደርሳለሁ። እንግዶቼ ስለ መጣቸው አመሰግናለሁ። መልካም እንግዲህ የመጀመሪያ ጥያቄ ለአቶ አብርሃም ነው የሚሆነው። ማህበራት ሲደራጁ በተለይ ከዚህ ቀደም በተለያየ ጊዜ ማህበራት ተደራጅተው የቤት መስሪያ ቦታ ለነዋሪዎቹ ተላልፈዋል ማለት ነውና ከዚህ ቀደም ያሉት ልምዶዎች በተለይ ከመስፈርት አንጻር ምን ምን ነበሩ? አሁን ላይ ደግሞ እንደ ዋና መስፈርት የያዛችኋቸው ካሉም እነሱን ቢያነሱልኝ በጣም አመሰግናለሁ። በመጀመሪያ ደረጃ ትልቅ ምስጋና ማቅረብ የምፈልገው ሁልጊዜም ለሀገራችንና ለክልላችን ለሕብረተሰብ ለውጥ አበክሮ ለሚሰራው ላሚኮ እንዲሁም ለከተማችን አምባሳደር ለሆነው ለጣና ፈርጥ ፕሮግራም አዘጋጆች ትልቅ ምስጋና አቅርባለሁ። ምክንያቱም የባህር ዳር ከተማ አስተዳደር የህብረት ስራ ማህበራት ጋር የነበሩ ችግሮችና አሁን ያለን እየሰራ ያለውን ስራ ለህብረተሰቡ ግንዛቤ እንድንፈጥር ስለተጋበዝን በተቋማችን እና በከተማ አስተዳደሩ ስም ከልብ የመነጨ ምስጋና ማቅረብ ፈልጋለሁ። ሁለተኛ እንደ መግቢያ ከተማ አስተዳደሩ የባህር ዳር ከተማ አስተዳደር የህብረት ስራ ማህበራት ማስፋፊያ ጽህፈት ቤት ሶስት አንኳር ተግባሮችን እያከናወነ ነው ያለው። በዚህ አመት የመጀመሪያ ደረጃ የሪፎርም ተግባራቶችን። በከተማ አስተዳደሩ ብዙ የህብረት ስራ ማህበራት አሉ። ከነዚህ ውስጥ ወደ ሰላሳ ሁለት የህብረት ስራ ማህበራት የሚሆኑት የሸማች የህብረተሰቡን የኑሮ ሁኔታ የሚያሻሽሉ በተለይ ደግሞ አሁን ያለውን የኑሮ ውድነት መሰረት አድርጎ በተሻለ መንገድ የህብረተሰቡን ችግር እንዲፈቱ በሁሉም ተቋምና በህብረተሰብ ደረጃ የተደራጁ የህብረት ስራ ማህበራትን በአቅም ደረጃ፣ በአሰራር ደረጃ፣ በአመራር ደረጃ ለማሻሻል የሪፎርም ስራዎችን እያከናወንን ያለ ነው። ስለዚህ የተበታተኑ አቅም ያላቸውን ወደ አንድ ማሰባሰብ፣ ችግር ያለባቸውን ደግሞ እስከ ማፍረስ የመድረስ እንዲሁም እውቅናቸውን እስከ መሰረዝ ድረስ እየሰራን ያለ ነው። በተመሳሳይ ደግሞ ህብረተሰቡን በጋራ ችግሮቹን እንዲፈታ በገንዘብ ቁጠባ ተደራጅቶ ወደ 64 የሚሆኑ በከተማ አስተዳደሩ የተደራጁ የገንዘብ ቁጠባ ማህበራት አሉ። የብድር አገልግሎት የሚሰጡ እንዲሁም የቁጠባ ስራን በከፍተኛ መንገድ እያንቀሳቀሱ ያሉ አሉ። እነዚህም በተመሳሳይ ከአመራር ከአሰራርና ከቴክኖሎጂ ፈትሸን እነሱንም በተመሳሳይ የሪፎርም ስራ እየሰራና ያለ ነው። በተመሳሳይ የባህር ዳር ከተማ አስተዳደር ሌላው ትልቅ ትኩረት እየሰጠን ያለን የወተት ማህበራት ናቸው። የወተት ማህበራት በአቅርቦትም በጥራትም ችግር ያለባቸው እንደነበሩ ይታወቃል። አሁን እነሱንም በዝርዝር ገምግመን ከባህር ዳር ዙሪያ ጋሉ ማህበራት ጋር አዋህደን አንድ ስያሜ፣ አንድ አይነት አሰራር፣ እንዲሁም በአቅም ውስነት ያለውን ደግሞ ሰብሰብ በማድረግ የተሻለ አቅም፣ የተሻለ ቴክኖሎጂ እንዲገነቡ የተሻለ ስራዎችን እየሰራ ና ያለን። ስለዚህ አንደኛው ልዩ ትኩረት አድርገን እየሰራ ና ያለው እንደ ግንዛቤ የሪፎርም ስራ መሆኑ እንዲታወቅ ነው። ሁለተኛው አበይት ተግባራት ናቸው። ከዚህ ጋር ተያይዞ በጣም ትልልቅ የቁጠባ ስራዎች በዚህ ዓመት እንዲሁም ከኑሮ ውድና ከማረጋጋት አንጻር በጣም ትልቅ የመንግስት ሰራተኛውንም ና ዝቅተኛ ነዋሪውን መሰረታዊ ሸማቾች አቅርቦቶችን በሸማቾች በማቅረብ ከተማ አስተዳደሩን የበጀተልን መደብ በጀት መሰረተ በማድረግ ስራዎችን እየሰራ ነው ያለ ነው። እንዲሁም ሌሎችን ተግባሮች የአበይ ተግባራት በዚህ አመት የተሻለ ስራ እንዲሰሩ ልዩ ትኩረት አድርገን ስራዎችን እየሰራ ነው ያለው። ሶስተኛው እንግዲህ ዛሬ በዋናነት አጀንዳ የሆነው በከተማ አስተዳደራችን ትልቅ ግምገማ ሲደረግ በዚህ አመት ዋናው ችግር ብሎ የተለየው የቤት ህብረት ስራ ማህበራት ያሉ ችግሮችና እንዲሁም ከአቅርቦትና ከጥራት አንጻር መሰረታዊ ችግሮች ናቸው። ከተለዩ የመልካም አስተዳደር ችግሩ አንዱ የቤት ችግር ነው። ስለዚህ የቤት ችግርን እንፍታ ስንል እዚህ በፊት የነበሩ አሰራሮች ምንድን ናቸው፣ በጥሩ ጎን ምንድናቸው፣ በጥንካሬ የሚታዩ ምንድናቸው፣ በተመሳሳይ ደግሞ በጥረት ምንድን ናቸው የሚለውን ነገር በዝርዝር ተለይቷል፣ በዝርዝር ተገምግሟል። ከተገመገመ በኋላ ደግሞ ስራውን ሊያሳልጡ የሚችሉ ክፍተቶች ሊዘጉ የሚችሉ አሰራሮችን ዘርግተን ወደ ትግበራ ገብተናል፣ ማለት ነው። ስለዚህ ከዚህ አንጻር ከዚህ በፊት የነበረው አንደኛው በጥንካሬ ያየነው ከ21 ሺህ በላይ ዜጎችን የቤት ባለቤት ያደረገ የከተማ አስተዳደር ነው። እንዲሁም ይህንን የፈጸመ የከተማ የህብረት ስራ ማህበራት ተቋም ነው የሚለውን ነገር እንደ ጥሩ ነገር ይዘነዋል። ምክንያቱም ይሄ ከ21 ሺ በላይ እስከ 32 ሺህ አካባቢ የሚደርስ የህብረተሰብ ክፍል ተጠቃሚ ማድረግ ቀላል ቁጥር አይደለም። ይህንን በአማካይ በአምስት ስናበዛው የህብረተሰብ ቁጥር እንትኑ በጣም ከፍተኛ ነው። ስለዚህ ይህን ማስተናገድ እና የቤት ባለቤት ማድረግ ይሄ በጥሩ ነገር ነው። ይሄ ተጠናክሮ መቀጠል አለበት የሚል ነው ከበፊቱ የገመገም ነው። ሁለተኛው ከዚህ በፊት የነበሩ አሰራሮች ምንድናቸው የሚለው ነገር እንደ ተቋም እንደ ከተማ አስተዳደር እንዲሁም ከዚህ ውጭ የሆኑ ባለድርሻ አካላት እንዴት ነው የሚሰሩ የነበረው የሚለው ነገር በዝርዝር አይተናል። የመጀመሪያው እዚህ በፊት የነበረው ችግሩ አብዛኛው ስራ ማንዋል ነው፣ ዘመናዊ አሰራርን የማይከተል ዘመናዊ የመረጃ አያያዝን ያልተከተለ። ሶስተኛው መሰረታዊ ችግር ደግሞ የተቋማት የባለድርሻ አካላትን አስተዋጽኦ የዘነጋ ነው የነበረው የነበረው አሰራር እንኳን ገባችሁ አብዛኛው ህብረት ስራ ማህበራት በውስጥ መሰረታዊ ችግሮች ያሉበት ከባለሙያ ዲስፕሊን ከአሰራሩ ጀምሮ ብዙ ችግሮች ነበሩ። ስለዚህ ከተማ አስተዳደሩ ዝርዝር ግምገማ አድርጎ በኃላፊም ደረጃ በባለሙያም ደረጃ ዝርዝር ግምገማ አድርጎ የመቀየር ስራና ሪፎርም የማድረግ ስራ ሰርቷል። ሁለተኛው የአሰራሩን ሁኔታም ከኋላ ቀር አሰራር እና በጣም የመረጃን ዘመናዊነት ያልተረዳ አሰራር ነው ሲሰራ የነበረው። ይህንን በዝርዝር ገምግመን ለማስተካከል ጥረት አድርገናል። ሌላው ትልቁ ችግር የነበረው መሰረታዊ ችግር ባለድርሻ የሚሰጡት መረጃ እጅግ በጣም እጅግ በጣም የተበላሸና የውድ ሀብት የከተማ ውድ ሀብት የሚሆነውን መሬትን አቢዩዝድ ያደረገ አካሄድ ነው ሲ ለምሳሌ አንደኛው አቢዩዝ ያደረገው የከተማ አስተዳደሩን የህብረት ስራ ማህበራት የመሬት አቅርቦቱን በጣም እና የማደራጃ ስራውን ካበላሹት አንዱ የመታወቂያ ሲስተማችን ነው። ስለዚህ የባህር ዳር መታወቂያ ውስጥ ላይ ያለው ማህበረሰብ እስከ ስድስት መታወቂያ ያዛለ። ስድስት ክፍለ ከተሞች አሉ። እስከ ስድስት ክፍለ ከተማ አንዱን ስሙን እየቀያየረ የተለያዩ መታወቂያዎችን ይዞ በተለያየ መንገድ እስከ አምስት እስከ ስድስት ቦታ የሚወስድበት ሁኔታ በግምገማው ተገኝቷል። በዝርዝር ግምገማውም ታይቷል። አንደኛው ይሄ ነው። ሁለተኛው ከከተማው ውጭም በተመሳሳይ መታወቂያ የባህር ዳርን መታወቂያ የመያዝ እና ተጠቃሚ የሚሆን ሁኔታ ላይ ታይቷል። ይህም በተመሳሳይ ፣ ስለዚህ አሁን ይህን እንዴት ነው የምንቀርፈው የሚለው ነው። ግን አንደኛው ሁለተኛ ተቋማት በኃላፊነት እንዴት ነው መረጃዎችን እየሰጡ ያለ፣ በኃላፊነት ብቻም ሳይሆን ከተጠያቂነት ጋር አንጻር እንዴት ነው የሚሰጡት። ስለዚህ የባህር ዳርን መሬት ወይም የባህር ዳርን የማደራጀት ስራ ኢንዱትዊንድ የሚያልቅ አይደለም፣ ተሻጋሪ ስራ ነው ያለው። ስለዚህ ተሻጋሪ ስራ ባለድርሻ አካላት የሚሄደላቸውን ስራ ተሻጋሪ ተግባራቸውን ኃላፊነት ሲደምር ተጠያቂነት ባለው መንገድ መፈጸም አለባቸው ነው ያ ካልሆነ ሁሉም ሪሶርሱን በአንድ ተቋም ወይም በአንድ ከተማ አስተዳደር አመራርና የህብረተሰብ ክፍል ልንከላክለው አንችልም። ስለዚህ ባለድርሻ አካላት ሚናቸው መወጣት አለባቸው የሚለውን ነገር በዝርዝር እስከ ታች ድረስ ተገምግሞ ይህንም በተመሳሳይ አቅጣጫ ተቀምጦበታል። እና ስለዚህ ከዚህ በፊት የነበሩ ጠቅላላ አድርገን ስናያቸው የነበሩ መሰረታዊ ችግሮች የአሰራር ችግር፣ የዲስፕሊን ችግር፣ የባለድርሻ አካላት ሚናቸውን የመወጣት ችግር፣ እንዲሁም አላግባብ መታወቂያን እና ወይም የተለያዩ መረጃዎችን በመጠቀም አላግባብ የነበሩ ብልሹ አሰራሮች በሰፊው ተስተውለዋል። ስለዚህ አሁን ዘንድሮ የምንሰራው ስራ ይህንን ክፍተት የዘጋ ነው መሆን ያለበት ነው። ስለዚህ እነዚህ በሮች እነዚህ የክፍተት በሮችን የሚዘጋ አሰራር፣ አመራር እና ባለሙያ እንገንባ ነው የመጀመሪያው። ስለዚህ በዝርዝር የመጀመሪያው ነው ያደረግነው የባለፎችን ክፍተት የሚፈጠር አመራርና ባለሙያ በተቋም አለን ወይ ብለን የገመገብነው በመጀመሪያ በተቋም ደረጃ። ስለዚህ አሁን ይህን ክፍተት አርሙ በተሻለ መንገድ ለሕብረተሰቡ ፍትሀዊ በሆነ መንገድ መብቱ የሚፈቅድለት የሕብረተሰብ ክፍል ተጠቃሚ የሚሆንበትን መንገድ መፍጠር እንችላለን ወይስ አንችል የሚለውን ነገር እንደ ተቋም ዝርዝር ከገመገብ ነው በኋላ እንችላለን። ስለዚህ የሚያቅተን ምንም ችግር የለውም። ስለዚህ የመጀመሪያ ሊያቅተን የምንችለው ነገር ምንድን ነው? አሰራር ነው። አሰራሩ እንክፈተው። ግን ከአሰራር በፊት የሰው አሰራርና ባለሙያው መጀመሪያ ማመን አለበት ማመን ብቻም ሳይሆን በቁርጠኝነት መተግበር አለበት። ስለዚህ እንደ ተቋም ያለ የአመራር አንድነት፣ የባለሙያ አንድነት እንዲሁም የአመለካከት አንድነት ቁርጠኝነትን ለመገንባት ከፍተኛ ጥረት በመኖሩ ምክንያት አሁን ሁሉም በተቋም ያለውን ባለሙያ ይህንን ክፍተት አርሞ የተሻለ ስራ ለመስራት ከፍተኛ ጥረት እያደረገ ነው። ስለዚህ ልዩ ትኩረት እያደረገ ነው። በመጀመሪያው ከባለሙያውና ና ከአመራሩ ላይ ነው የሚለውን ነገር እንዴት ይዞት ነው ሁለተኛው በልዩ ትኩረት የተግባባንበት ከአቅም በላይ የሆኑ ችግሮች በምን መንገድ ሊመጡ ይችላሉ ነው። ስለዚህ ከአቅም በላይ የሚሆኑ ችግሮች ሁለት ናቸው፣ ሊመጡ የሚችሉት። አንደኛው ከሲስተም ከአሰራር ችግር ነው። ምክንያቱም ያለንበት አሰራር የመረጃ አያያዛችን በጣም ዘመናዊ ባለመሆኑ ምክንያት ለክፍተት ለብልሹ አሰራር በጣም ቅርብ ናቸው። ለምሳሌ እዚህ በፊት ከነበረው አሰራር አንድ ሰው ስሙን በመቀያየር ቦታ ይወስዳል። አንዱ ለአንዷን ፊደል በመቀየር ምክንያት ለምሳሌ ሀ ብዙ ብዙ አይነቶች አ ብዙ አይነቶች አሉ። ዳታ ቤዝ የጻፍሽውን ነው የሚይዘው ስለዚህ ያችንን እንትን ካላለ ፓስ ያደርገዋል። ስለዚህ ፊደልን በንትን በማለት ምክንያት ትንሹ አሰራራችን ዘመናዊ ባለማድረጋችን ምክንያት የባህር ዳር ከተማ አስተዳደር የቦታ አቅርቦቱ ወደ ትንሽ ወደ ብዙሃኑ ሳይሆን ወደ ጥቂት ሰዎች የሚሄድ ዝንባሌ ነበረ ማለት ነው። ስለዚህ ይህንን አሰራር ሊፈታ የሚችል ነገር እነ ተግብር ነው ስለዚህ ይህንን የሚተገብር ባለሙያና አመራር ከፈጠመ፣ ቀጣይ ደግሞ አሰራርን ማዘመን ነው። ስለዚህ አሰራርን ደግሞ ከባህር ዳር ዩኒቨርሲቲ ከቴክኖሎጂ ፋካልቲ ባለሙያዎች ጋር ተነጋግረን ይህን ችግር ምንድን ነው ችግሩ የሚለውን አጥምተን በጋራ አጥምተን ይህን መሰረት አድርገን ደግሞ ሊከፍት የሚችል አሰራሩን ብልሹ አሰራሩ ሊከፍት የሚችል አሰራር በኋላ በባለሙያው የሚብራራውን ለመተግበር ጥረት አድርገናል። አንደኛው ይሄ ነው። ለየት የሚያደርገው ሁለተኛው ለየት የሚያደርገው እዚህ በፊት አብዛኛው ጩኸት የሚበረታው ከተቋሙ ነው። አብዛኛው የሥነ ምግባር ችግር አለ ተብሎ የሚታሰበው ከተቋሙ ነው። ከተቋሙ ጀርባ ያሉ ብልሹ አሰራሮች ግን አይፈተሹም ነበር። ለምሳሌ መረጃ፣ አብዛኛው ብልሽት የሚገጥመው ከመረጃ ነው። ስለዚህ ያልሆነ ነዋሪነት መረጃ ይሰጣል። ሁለት ዓመት ያልሞላው ይሰጣል። ነዋሪ ያልሆነ መረጃ ይሰጣል። ስለዚህ ይህኛውን ክፍተት ሊዘጋ የሚችል የባደርሻ አቃት ቅድም እንደገለጽሁት አስተዋጽኦ ሪስፖንሲብሊታቸውን ይወጡ ሪስፖንሲብል ቻንስ እስከ ተጠያቂነት ይወጡ በሚል እነዚህን ሶስት ነገሮችን መሰረት አድርገን የ2017 የቤት ህብረ ስራ ማደራጀት የምዝገባ ስራ ጀምረናል። ይሄ ሲጀመር እንዲታወቅ የምፈልገው ነገር የመጀመሪያ ደረጃ ከ2013 ጀምሮ የባህር ከተማ ከማስተርፕላኑ ፕላኑ ጋርና ከብልሹ አሰራር ጋር በመያያዝ የመደራጀት ስራ በከንቲፋ ኮሚቴ ታግዶ ነበር። በዝርዝር ታግዶ ከታገደ በኋላ ግን በጣም ብዙ ማህበራት ተደራጅተው ተገኝተዋል። እስካሁን ከጸረ ከፍትህ ተቋማት ጋር ባደረግ ነው የመረጃ ማጣራት ከ936 ማህበራት የሚደርሱ አላግባብ ተደራጅተው መረጃቸውም እጅግ በጣም ችግር ያለበት ሁኖ በመገኘታቸው ምክንያት የባህር ዳር ከተማ አስተዳደር ከንቲባ ኮሚቴ ሙሉ በሙሉ እንዲመክኑ አድርጓል። አንደኛው ይሄ ነው የሰራው ስራ። ሁለተኛው ደግሞ ከእንግዲህ በኋላ ከ2013 ጀምሮ የመደራጀት መብት ታግዶ የነበረው የመደራጀት መብት ሙሉ በሙሉ እንዲነሳና በባህር ዳር ከተማ ፍትሐዊ በሆነ መንገድና ክፍተቱን በዘጋ መንገድ የማደራጀት ስራ ይጀመር ነው። ስለዚህ ለሁሉም አሁን አንዳንድ ዝንባሌዎች የመንግስት ሰራተኛ ነው የጸጥታ ማዋቅን ነው የሚለው የመደራጀት መብቱ ተነስቷል። ስለዚህ የማደራጀት ስራ እንሰራለን። ነገር ግን የማደራጀት ስራ ስንሰራ ግን በዋናነት ክፍተቶችን የዘጋ ይሄውን ነው። ስለዚህ አሁን የመጀመሪያው ትልቁ ችግር ሆኖ የተገመገመው የመታወቂያ ስራ ነው። ስለዚህ ሶስትም አራትም መታወቂያ የያዘና ከተማ አስተዳደሩ ውጭ የሆነ ህብረተሰብ መታወቂያ ከያዘ የባህር ዳር መታወቂያ ዲጂታል እናድርግ ነው የከተማ አስተዳደሩ የወሰነው ውሳኔ። ስለዚህ ዲጂታል የማድረጉ ስራ ከተማ አስተዳደሩ በልዩ ቁርጠኝነት በጀት መድቡ ስራዎችን ሰርቶ ኦልሞስት ከሳይንስና ቴክኖሎጂ ጋር ቢሮ ጋር በመገናኘት በመተባበር ስራው አልቋል። ኦልሞስ አሁን የመታወቂያ ማተሚያው ከቴሌ ጋር ውል ተይዞ ኦልሬዲ ወደ ስራ ተሰርቷል፣ ወደ ስራ ተገብቷል። ስለዚህ የማህበረሰቡ ዲጂታል መታወቂያ እንዲያወጣና አንድ ነዋሪ አንድ መታወቂያ እንዲኖረው የሚለውን አሰራር ረዲ ዘብቶ እስከዚያ ድረስ ግን መታወቂያ ማይጠይቁ ችግር ያለባቸውን ደግሞ ስንሰራ እንቆይ። ለምሳሌ የመንግስት ሰራተኛ፣ የጸጥታ መዋቅር ከተቋሙ በሚሰጡ ማስረጃ ስራዎችን ስለሚሰሩ እንዲሁም ከኑሮ ውድነት ሁኔታ አብዛኛውን እያጠቀዋል የመንግስት ሰራተኛውን ስለሆነ እነዚህን ችግር እየፈታን እንቆይ ነው። ስለዚህ የመጀመሪያው የመንግስት ሰራተኛና የጸጥታ መዋቅር ጀምረናል። ቀጣይ ደግሞ ከማህበረሰቡ ጋር በታወቂያውን ጎን ለጎን እያካሄድነ የማህበረሰቡን እና የግል የልማት ድርጅቶችን የማደራጀት ስራ እንሰራለን ማለት ነው። ስለዚህ ሁሉም የመደራጀት መብት አለው። ነገር ግን ክፍተት በመዝጋት ሂደት ላይ የመቀዳደም ሁኔታ ካልሆነ በስተቀር ሁሉንም ተጠቃሚ ለማድረግ ነው ስራ እየሰራ ነው የሚለው ነገር እንዲያዝ ነው። መልካም እንኳን ገባችሁ ብለሽ እንግዳ ሲመጣ እንኳን ቆየሽ ያለ የፍቅርሽን ጽዋ እንዲጠጣ አቶ አዲሱ የአማራ ሚዲያ ኮርፖሬሽን በዘገባም በተለያዩም ሽፋን ሲሰጠው ነበር ይህን የምዝገባ አገልግሎትና እኛም በተገኘንበት ጊዜ ምናልባት ለአሰራሩ አዲስ ይሆን አይሆን አላውቅም፣ ግን ለእኛ እይታ አዲስ ነበረ። አንድ ሲስተም እያየው ነበረ የመረጃ ቋት ሆኖ ያየሁት ሲስተም ነበረ እና እሱ ሲስተም እንዴት ታሰበ? በተለይ ደግሞ አሁን አቶ አብርሃም ካሉት አኳያ መረጃን በጥራት እና አገልግሎቱ በትክክለኛው መድረስ ላለባቸው ሰዎች እንዲደርስ በማገዝ ረገድስ ምን ሚና አለው? አመሰግናለሁ። እንግዲህ አቶ አብርሃም ቅድሚያ እንደተናገረው የመጀመሪያው ነገር እነሱ ገምግመው በምን መልኩ ወደ ስራ እንግባ ባሉት መሰረት የመጀመሪያው ነገር እንደ አሰራር ያስቀመጡት ነገር አለ። ስለዚህ ተቋማችን ጋር ውል ስንጀምር መጀመሪያ ያደረግነው ነው አሰራሩ ማጥናት ነው የሚሆን። ተቋሙ በምን መልኩ ፎርሞች አላቸው፣ መመዝገቢያ አላቸው፣ የመጀመሪያው እንዴት ይሰራሉ ነው። ሁለተኛ ደግሞ የነበር ነበር አሰራሩ ነው ያጥና ነበር። አሰራሩ ቅድም እንደተነሳው በኤክሴል ነው የሚሰበስበው። በኤክሴል ማለት አንድ ኤክሴል ሽት አለ። አንድ ቦታ ነው የሚቀመጥ። ማንም ሰው ማኒፑሌት ማድረግ ይችላል አንድ ቦታ ላይ የተቀመጠ ኤክሴል ፋይል ማለት የሮል ማኔጅመንት የለም። ወይም ሮል ማለት ምንድነው በአማርኛ ያ ፋይል ያለው ሰው እንደፈለገ መቀየር ይችላል። ለምሳሌ አንድ ባለሙያ ላይ ከሆነ ያ ፋይል ያ ባለሙያ መቀየር ይችላል። ኃላፊው ላያውቅ ይችላል። የመጀመሪያው። ሁለተኛ ደግሞ ቅድም አቶ አብርሃም አንስቶት የነበረው የአማርኛ ፊደላት፣ ሁለት አይነት ፊደላት አሉ። ለምሳሌ አ ሁለት አይነት አለ፣ ሀ ወደ ሶስት አይነት አለ፣ ሰ ሁለት አይነት አለ። እንደዚህ አይነት ፊደላት አሉ። እንደዚህ አይነት ፊደላት ኤክስኤል ላይ ካስቀመጥ ነው አንደኛውን ሰቀጻፍ ያኛውን አይመልስልንም። የመጀመሪያው ከትንሹ እኳ ብንነሳ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ኤክሴል ላይ ያሉ ችግሮች አሉ። የመጀመሪያው ሁለተኛው አንድ ቦታ ነው የሚቀመጥ ኤክሴል ፋይል ሁለት ሶስት ቦታ የለም። ሶስተኛው ነገር ደግሞ በአሰራሩ የሮል ማኔጅመንት ወይም ምንድነው ከባለሙያ ኃላፊ የሆነ ሁለት ሶስት ሰው አጽድቆት የሚባል አሰራር መስራት አይቻልም። ስለዚህ ይህን ወደ ምናመጣ ነው ወደ ሲስተም። አሁን ባለው ዘመናዊ ሲስተም ሌሎች ሲስተሞች ላይ ዩኒቨርሲቲውም እንደ ቲም እኛ ስለምንሰራ ከሌላ ባለን ተሞክሮ ወደ ሲስተም አመጣ ነው። ወደ ሲስተም ስናመጣ የመጀመሪያው ምንድን ነው እያንዳንዱ ባለሙያ በሚሰጠው ፈቃድ እንዲመዘግብ ነው። ቅድም እንደተነሳው ማለት ነው። ስለዚህ የሲስተሙ የመጀመሪያ ዓላማ ምንድን ነው? መመዝገብ ነው። አሁን የተጀመረው ስራ እየመዘገቡ ነው። ሲመዘገብ ምን ይመዝግብ ነው? ከኤክሴሉ በምንድን ነው የለየኑ ነው። ስለዚህ የመጀመሪያው በተቻለው አቅም እያንዳንዱ መመሪያ በወጣው የተቋሙ መመሪያ መሰረት መመሪያው በሚጠይቀው መልኩ መመዝገብ ነው። ገና ሲመዘገብ፣ አሁን ከተመዘገበ በኋላ ብቻ ሳይሆን የመጀመሪያው የማጥራት ስራ የሚሰራ ሲመዘገብ ነው። ለምሳሌ አንዱ ብናነሳ የትዳር ሁኔታ አለ። ሶስት አይነት ነው ያለው ያገባ ወይም የፈታ ወይም ያላገባ። ስለዚህ እያንዳንዷ መረጃ በተጠየቀች ቁጥር ተጨማሪ መረጃዎች ይጠይቃል። ያገባ ከተባለ የትዳር ሁኔታ ምንድን ነው? ባለቤት ስም፣ እያንዳንዷን መረጃ ለቅሞ መመዝገብ። ስለዚህ የመጀመሪያው ስራ ምንድን ነው ማለት ነው እንደ ሲስተም በመመሪያው መሰረት መረጃው መሰብሰብ፣ እዛው ለሚመዘገቡ ባለሙያዎች ስህተቶች ካሉ ቀድሞ ማሳየት፣ የሚዘለሉ መረጃዎች ካሉ አያሳልፍም ሲስተሙ። ሁለተኛ ነገር ደግሞ ከእያንዳንዱ መረጃ በመረጡት በሚመጣላቸው መረጃ መሰረት መጠየቅ ያለባቸው መረጃዎች ይሰበሰባሉ። ስለዚህ የመጀመሪያው ስራ ምንድን ነው ማለት ነው መረጃ እንዳይቀር የሚፈለገው መረጃ እንዲመዘገብ። ሶስተኛና ዋናው ነገር ነው በመመሪያው መሰረት በተቻለው አቅም ተቋሙ ባወጣው መመሪያ መሰረት እንዲመዘገብ ነው የመጀመሪያው ስራ። ስለዚህ በዛ መሰረት እየመዘገብ ነው። ስለዚህ የመጀመሪያው ስራ ይሄ ነው። ስለዚህ ይሄንን ካሟላም በኋላ ቀጣይ የሚመጣው ነገር ምንድን ነው? በቀጣይ ጥያቄዎች ልናነሳቸው እንችላለን፣ ግን በዋናነት አሁን ብናነሳቸው ከተመዘገበ በኋላ ቶሎ ቶሎ ለኃላፊዎች መረጃዎች መስጠት። ለምሳሌ ኤክሴል ላይ ከሆነ የተመዘገበ አንድ ሺህ መረጃ ቢኖረን አንድ ሺህ መረጃ ምን ያህል ወንድ አለ፣ ምን ያህል ሴት አለ፣ ያገባው ምን ያህል፣ ያላገባ ቢባለው ምን ያህል ደቂቃ ይወስዳል? ኤክሴል ቁጭ ብሎ ቆጠራ ስራ ነው የሚሆን። ሲስተም ግን አራውንድ የሁለት የሶስት ሰከንድ ስራ ነው የሚሆን። ምን ያህል ያገባለ፣ ያላገባ ስንት አለ፣ በየመስሪያ ቤቱ፣ በየተቋሙ፣ በክፍለ ከተማ፣ በቀበሌ በእያንዳንዱ ዘርዝሮ በ አስር ሰከንድ ውስጥ ብዙ መረጃ የገባውን ዳታ ፊልተር እያደረጉ በሚመለከው መልኩ በሚፈለገው መልኩ ለኃላፊዎች ማሳየት ይችላል። ስለዚህ ይሄ ምን ያግዛል ማለት ነው? ገና እየተመዘገበ እንኳ ነገሮችን ማየት ይችላል። ምሳሌ አንዳንድ ተቋማት ያላገባ በጣም ከፍተኛ አስመዝግበዋል፣ አንዳንድ ተቋማት ትንሽ ነው። ያገባ ያላገባ ሬሾ ሲታይ ይህን ተሎ አሳየናቸው ማለት ተቋሙ የማደራጃ ተቋሙ የናቶ አብርሃም ተቋም ተሎ ነገሮችን ማየት ይችላል። ምን እየተካሄደ ነው? ኢቨን እየተመዘገበ ማየት ይችላል ዘው ብዙ ስለዚህ፣ የመጀመሪያው አድቫንቴጅ መመዝገብ ብቻ ሳይሆን ከተመዘገበ በኋላ ደግሞ ቶሎ ቶሎ መረጃዎችን መስጠት፣ ሶስተኛውና ዋናው ነገር ደግሞ ስህተቶች ቢገኙ ለምሳሌ አንድ ባለሙያ አሁን የመመዝገብ ፈቃድ አለው። ከአስር ደቂቃ በኋላ አብዴት ማድረግ አይችልም። ለምሳሌ ዶክመንት ቀርቦለታል የቀረበውን ዶክመንት ይመዘግባል። ከመዘገብ በኋላ ስህተት ካለ አስር ደቂቃ አለው ያስተካክላል። ከአስር ደቂቃ በኋላ ግን ማንኩ ቅድም የተባሉ አይነት አሰራሮች ወደኋላ መጀመሪያ የተገመገሙ ስህተቶች ድጋሚ እንዳይመለሱ ያህ ባለሙያ የእውነት ስህተቶች ካሉ ለሀላፊ አቅርቡ አጸድቆ ነው መረጃ የሚቀይር። ኤክሴል ቢሆን ግን ምንድነው የሚሆን የነበረው አሰራር በቃ እሱ ላይ ነው ያለው ወረቀቱ እሱ ላይ ቀይረዋል። ያ ማለት እዛ ባለሙያ ያ ባለሙያ እንደፈለገ ነገሮችን መቀየር ይችላል። አሁን ከተፈቀደለት ጊዜና ገደብ ውጭ ወጥቶ እንደፈለገ መረጃ መቀየር አይችልም። ወረቀት ላይ ብቻ እንደሚቀይረው ዝም ብሎ ስቶ መቀየር አይችላል። ሀላፊ አውቆት፣ ታውቆ ጸድቆለት ነው የሚቀይር። ይሄ አሰራር ምን ይፈጥራል ማለት ነው? መረጃዎች በትክክልና ከአንድ በላይ ሰው አውቆት፣ ሀላፊ አውቆት ነው መረጃዎች የሚቀያየሩ ማለት ነው። ስለዚህ የመጀመሪያው ምዝገባ መረጃዎችን ቶሎ ለሀላፊዎች ማሳየት፣ ጎን ለጎን ደግሞ ያለው ሰራሮችን ሁሉም ሰው የሚመለከተውን ስራ ብቻ እንዲሰራ ማለት ነው። እነሱ እነሱ ነገሮች እየተሰሩ ነው ማለት ነው። መልካም አቶ አብርሃም እንግዲህ ይህ ምዝገባ ከጀመረ ከአንድ ወር በላይ ሆኖታል። በዚህ ሂደት ውስጥ የሚያጋጥሙ ችግሮች ይኖራሉ ብዬ አስባለሁ። ና ምን ምን ችግሮች ገጠሟችሁ? ከዛስ ደግሞ ምዝገባውን ለማስቀጠል እንዴት ፈታችሁት ችግሩን የመጀመሪያ ከአንድ በላይ ቦታ ለመውሰድ ከፍተኛ ዝንባሌ ታይቷል። እያንዳንዷ ስራ እየተወሰነች ነው እየተመራች ነው የሚሄደው። እውነት መንገር አንድ ተቋም አሁን ባለን መረጃ ከሰጠው ሰራተኛ መቶ ፐርሰንት ያላገባ ብሎ የላከ ተቋም አለ። እኔም ቀይሬ ከሆነ ባለሙያም ቀይሮ ከሆነ ተጠያቂ የሚሆንበት መንገድ አለ ማለት ሁለቱም አለ ለት አሁን በየቦታው መቸብቸብ ጀመረ። ቦታው ማህተም መርገጥ ተጀመረ። የገቢ ምንጭ ዋና የገቢ ምንጭ ያደረገ ከተማ አስተዳደራች ላይ በጣም ሰፊ ሰው ነበር። በኗሪዎቹና በከተማ አስተዳደሩ መካከለ ያለ ማለት በዛ ማለት ስለዚህ፣ ተነጥቆ የነበረው የተቋም ስራ ወደ ተቋሙ መጥቷል ማለት። አንደኛው ይህ ነው። ስራ ማብዛት ካልሆነ በስተቀር በአሰራርም በዲስፕሊንም አሁን ባለው ሁኔታ አንድ ስንዝር ቦታ እርግጠኛ ሆኝ መናገር መፈልገው አቢውስ በሆነ መንገድ መውሰድ አይችልም። ክፉ አይን ካሺ ደግደግሽን እንስማ የእኛን ባህር ዳር ቆንጆች ከተማ እንኳን ገባችሁ ብለሽ ሩቅ እንግዳሽ ሲመጣ እንኳን ቆየሽ ያለ የፍቅርሽን ጽዋ እንዲጠጣ